በህወሓት ቡድን አመራሮች በግፍ ድንገት ጥቃት ተደርጎባቸው የተገደሉት የአገር መከላከያ ሰራዊት የሰሜን እዝ አባላትና የኢትዮጵያ ፌዴራል ፖሊስ አመራርና አባላት ዛሬ ጥቅምት 24 ቀን 2018 ዓ ም አምስት ዓመት ሆናቸው። በእርግጥም እናቶች እንባቸው ስለፈሰሰ፣ ልጆች ያለ ወላጅ ስለቀሩ፣ ኢትዮጵያ ጠባቂ ልጅ ስለተሰዋባትና ጥቃቱ ደግሞ በሰራዊቱ አባላት ላይ የተቃጣ ብቻ ሳይሆን በኢትዮጵያ ላይ የተቃጣ የድፍረት ተግባር በመሆኑ እንዳይደገም ዕለቱን ለማስታወስ እንጂ ቂም ይዞ ለበቀል ለመዘጋጀት አይደለም። ጥቅምት 24 መዘከሩ ሰማዕታት መታሰባቸው። እናም ሞርስ እንዲህ ይላል። እንዲህ ያለ ድርጊት በየትም እንዳይደገም መቼም አንረሳውም። ክብር ለሰማዕታት። ባለፈው ወልቃይት ሰንብተው የነበሩት ጌታቸው ረዳ ደግሞ የጌታቸው ኮርነር በተሰኘ ቃለ ምልልስ የወልቃይት አመራር ይፈርሳል፣ እነደመቀ ደመቀ ትግርኛ ተናጋሪዎች ናቸው ሲሉ ከአፋቸው ቀለብ ያደረጉት የወልቃይት ዞኗና አስተዳዳሪ ጌታቸው ዋሽቷል፣ የሚፈርስ የወልቃይት መዋቅር የለም ሲሉ ለጌታቸው ረዳ ምላሽ መስተጣቸው ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ታማ

ድምጻቸውን አሰሙ የተባለው ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ በሰጡት አስተያየት ነው። ጦርነት የማይቀር ሆኖ ከተጀመረ ውጤቱ በአሰብ ብቻ የሚገታ ለመሆኑንና ጦርነቱ ከተነሳ የሻቢያን መንግስት የሚቃወሙ ሌሎች የኤርትራ ኃይሎች ሙሉ ኤርትራን ካስተዳደሩ ነፃ ለማውጣት ስለሚፈልጉ አሰብን ብቻ ይዞ የሚመለስ ሰራዊት አይኖርም የማለታቸው ጉዳይ በካይሮ የሚገኙትን ኢሳያስን ደም ከፍ ሊያደርግን እንደሚችል ታስቦ አይስሙ እደብቋቸው መባሉ ጥቅምት 17 ቀን 2018 ዓ.ም የስንብት ደብዳቤ ተጽፎላቸው ጥቅምት 19 2018 ዓ.ም ከኢንዱስትሪ ቢሮ ኃላፊነት የተሰናበቱት የቢሮ ኃላፊ ተፈጽሞብኛል ስላሉት ኢፍታዊ ተግባር ተናገሩና እንዲህ እንደሚሆን ጠርጥሬ የነበረ ቢሆንም ሰዓቱ ደረሰና በመጨረሻም ይሄ የሆነ ሲሉ፣ መሰናበታቸው ያልተገባው ድርጊት ነው ሲሉ ማዘናቸውን ሲገልጹ፣ ብዙዎቻቸው አባባላቸውን የተጋሯቸው መሆኑ ሕወሓት የፌዴራልን መንግስት ወደ ጦርነት ለማስገባት በተደጋጋሚ ያደረገው ሙከራ አልሳካ ሲለው ለትናንት እሁድ ወደ ወልቃይ ጦርነት ለመክፈት መዘጋጀቴን አበጀህ በሉልኝና በአደባባይ ሰልፍ አረጋግጡልኝ ብሎ በማስጠንቀቂያ የተሞላ ደብዳቤ ቢያሰራጭም አደባባይ ሰልፍ የሚወጣ ሰው አይደለም፣ በሰማይ የሚያልፍ አሞራ በመጥፋቱ በንዴት የጦፉት ሞንጆሪኖ ለአርሚ አዛዦች ስልክ እየደወሉ በለው አሉና መመሪያ ሰጡ። እናም በራያ አዘቦ በጸረ ሕወሓት ዓላማ ይዘው በሚንቀሳቀሱ ታጣቂዎች ላይ ጥቃት መከፈቱን ከሀራ መሬት የወጣ መረጃ አመላክቷል። ገና ከጀምሩ ምርጫውን በርካቶች የይስሙላ እና ፉክክር አልባ ነው በማለት ተችተውት ነበር። ሁከትና ተቃውሞም አልቀረለትም። ከፕሬዝዳንቱ ቀንደኛ ተቀናቃኝ የሆኑ ሁለት ተቃዋሚዎች አንደኛው ዋነኛ ተቃዋሚ ሲታሰሩ፣ ሌላኛው ተቃዋሚ ከምርጫው ታግደው ምርጫ ተደረገ። የሀገሪቱ መንግስት ኢንተርኔት ጠርቅሟል፣ የሰዓት እላፍ ያውጇል። ፕሬዚዳንት ሳማሌ ሱሉሁ ሀሰን ከ16 ትናንሽ ድምጽ ካላቸው ፓርቲዎች ተወካዮች ጋር ተወዳድረው በታንዛኒያ በተካሄደ ፕሬዚዳንታዊ ምርጫ 98% ድምጽ አግኝተው ማሸነፋቸው ታወጀ። እኔ ከማሰማችሁ ዜና ባሻገር ሙከራ እያደረግንበት ካለው ስቱዲዮ እዮብ ደመቀ ተጨማሪ ዜና ይዞ ይጠብቃቸዋል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁ። ቀዳሚ አድርገን ለማቅረብ ወደ አዘጋጀ ነው ዜና አልፋለሁ። በኢትዮጵያ ያሉ ኢንቨስትመንትን ወደ ተሻለ ደረጃ ለማሸጋገር እና ለማድረስ ከተፈለገ ፖለቲካዊ አለመረጋጋቶችን በምክክር መፍትሄ መስጠት ይገባል ሲሉ የአዲስ አበባ ንግድ ዘርፍ ማህበራት ፕሬዚዳንት ገለጹ። የአዲስ አበባ ንግድ ዘርፍ ማህበራት ፕሬዚዳንት ዛህራ መሀመድ ይህን ያሉት ማህበራት ከተለያዩ ማህበረሰብ ክፍሎች ጋር በመሆን በሰላም እና የንግድ ዘርፍ ዙሪያ ውይይት ባደረገበት ወቅት ነው። የሀገራዊ ምክክር ዋና ኮሚሽነር መስፍን አርአያም በክብር እንግድነት በተገኙበት በዚህ መድረክ ላይ በንግድና በሰላም ዙሪያ በሶስት ምሁራን ጥናታዊ ጽሑፎች ለውይይት መነሻ እንዲሆን ቀርበዋል። ጥናቱን መሠረት ተደርጎ በታዳሚያኑ የተለያዩ ሀሳቦች ተሰንዝረዋል። የኢትዮጵያ አየር መንገድ እጅግ ቅንጡ የሆነው እና በዚህ ሞዴል 21ኛውን ኤርባስ ኤ 350 900 ወይም ኢቲ ቢሲኢ አውሮፕላን መረከቡን አስታውቋል። አየር መንገዱ የተረከበውን ይህ ኤርባስ ኤ 350 900 ሞዴል አውሮፕላን በመደበኛ ባለሶስት ክፍል አቀማመጥ ከ332 እስከ 352 መንገደኞችን ያስተናግዳል። እንዲሁም በአጭር ርቀት እስከ ብዙ ርቀት በረራዎች 180 ኪሎ ሜትር በረራዎችን ሳያሳርፍ መ ማብረር ይችላል። አየር መንገዱ ለቅልጥፍና ለምቾትና ለዘላቂ የአቪዬሽን አመራር ያለንን ቁርጠኝነት ይበልጥ ያሳድጋል ሲል አየር መንገዱ በማህበራዊ የትስስር ገጹ ላይ ገልጿል። ይህ ዘመናዊ አውሮፕላን አየር መንገዱ ለሚሰጠው አገልግሎት ይበልጥ የሚያጠናክርና የአቪዬሽን ኢንዱስትሪው ያለው የመሪነት ሚና የሚያስቀጥል መሆኑን አስታውቋል። የኢትዮጵያ አየር መንገድ በሀገር ውስጥ የኢንዱስትሪ ማስፋፊያ አውሮፕላን ለማምረት እቅድ እንዳለው ማስታወቁ የሚታወስ ነው። በመጪዎቹ አመት የአውሮፕላን ክፍሎችን በቀጥታ ለቦይንግ ማቅረብ ማቅረብ እቅድ መያዙንም ገልጿል። ገፋው የኪነ ጥበብ ሰው ተስፋዬ አበበ ወይም ፋዘር በኢትዮጵያ ቀዳሚ ለሆነው ለአብነት የማህበረሰብ ትምህርት ቤቶች የግጥምና የዜማ ስራዎቻቸው አስረከቡም። አርቲስቱ በስማቸው በተሰየመው የኪነ ጥበብ ማዕከል ውስጥ የአብነት የማህበረሰብ ትምህርት ቤቶች የስራ ኃላፊዎችና ጥሪ የተደረገላቸው ተጋባዥ እንግዶች በተገኙበት ነው ስራዎቻቸውን ያስረከቡት። የልዩ ፍላጎት ትምህርት መርሃ ግብርን ጨምሮ በሁሉም እድሜ ክልል የሚገኙ ተማሪዎች ያላቸውን ምቹና ተስማሚ ምቅ አቅምን በዋጋ ሊተመን የማይችል አገልግሎትን ተደራሽ ለማድረግ በማሰብ ለ የተቋቋመው አብነት የማህበረሰብ ትምህርት ቤቶች አርቲስቱ ስራዎችን ማስረከባቸው ተገልጿል። በኪነ ጥበብ ማዕከሉ በተካሄደው ፕሮግራም ላይ ንግግር ያደረጉት የትምህርት ቤቱ ስራ አስኪያጅ አቶ ቴዎድሮስ ወርቅነህ የአብነት አካዳሚ ለአርቲስት ተስፋ አበበ እስከ ህይወት ዘመናቸው ድረስ በተለያየ መንገድ ድጋፍ እንደሚያደርግ ቃል ገብቷል ስለ አርቲስቱ ስራና ለትምህርት ቤታቸው ስለ ተበረከተው ስራ ምስጋና አቅርበዋል። በመድረኩ በማዕከሉ ተማሪዎች የተለያዩ የኪነ ጥበብ ስራዎች ለታዳሚዎች አቅርበዋል። በግል ይተዳደረ የነበረው አብነት አካዳሚ ትምህርት ቤቶች የህብረተሰቡ ሀብት ናቸው በሚል አስተሳሰብ የተቋሙን የባለቤትነት ድርሻ ሙሉ በሙሉ የህብረተሰቡ እንዲሁም በማሰብ ና ለአካባቢው ማህበረሰብ የሚሰጠውን ጠቀሜታ ከግምት ውስጥ በማስገባት ሰኔ 28 ቀን 2017 ዓ ም አብነት የማህበረሰብ ትምህርት ቤቶች በሚል ስያሜ ዳግም በይፋ መመስረ ውጥረቱን አንድ ዘገባ አስታውሷል። በምርሃ ግብሩ የአብነት ማህበረሰብ ትምህርት ቤቶች ቦርድ አባል አርቲስት አብራር አብዶ ተጋባዥ እንግዳ እና የአዲስ አበባ ዩኒቨርሲቲ መምህር ኤፍሬም ለማ እንዲሁም ጋዜጠኛ ስራፌል ዘላለም ተገኝተዋል። አርቲስት ተስፋዬ አበበ ወይም ፋዘር ለ ሰላሳ አራት ቲያትሮች የተውኔት ጽሁፍ እንዲሁም 500 ዘፈኖች ግጥም ያበረከቱ አንጋፋ የኪነ ጥበብ ባለሙያ ሲሆኑ የአዲስ አበባ ዩኒቨርሲቲ ለዚህ አበርክቷቸው የህይወት ዘመን ሽልማት እና የክብር ዶክትሬት ሽልማት እንደሰጣቸው ይታወሳል። ሰራዊታችን የኢትዮጵያን ክብር በሚያስጠብቅ ሁኔታ ጽኑ መሰረት ይዞ እየተገነባ ነው ሲሉ ጄኔራል ደስታ አብቼ ተናገሩ። የመከላከያ መሀንዲስ ዋና መምሪያ ኃላፊ ጄኔራል ደስታ አብቼ በዋና መምሪያው የተከናወኑ ስራዎችንና ውጤታቸውን በመመልከት በቀጣይ የዋና መምሪያው የትኩረት አቅጣጫ ዙሪያ ከከፍተኛ መራሮችና የስራ ኃላፊዎች ጋር ተወያይተዋል። ጄኔራል ደስታ አብቼ የመከላከያ መሀንዲስ ዋና መምሪያ ባለፉት ሶስት ወራት በሀገር ውስጥ የሰላም ጸር የሆኑ አሸባሪዎችና ባንዳዎችን ከመዋጋትና ከማጽዳት ተግባር ባሻ ለማሻገር የዝግጁነት ስራዎችን ከማከናወን እንዲሁም በግብርና ስራ እና በክረምት በጎ አድራጎት ስራዎች በስፋት መስራታቸው አመላክተዋል። ጀነራል ደስታ ብቼ የሀገርን አንድነትና ክብር የሚያስጠብቁ ጠንካራና ፕሮፌሽናል ሰራዊት በጽኑ መሰረት ላይ የተገነባ መሆኑን ተናግረው የመከላከያ መሀንዲስና ዋና መምሪያም አስተማማኝ የውጊያ አቅም መስጠት በሚችል ቁመና ላይ እንደሚገኝ ገልጸዋል። በቀጣይ የተጀመሩ የልማት ስራዎች በአስተማማኝ ሁኔታ እንዲቀጥሉ፣ የባንዳና ባዳ ኢትዮጵያን የማተራመስ ህልም ለማምከን እየተሰራ መሆኑን ጠቁመዋል። በዕለቱ የመከላከያ መሐንዲስ ዋና መምሪያ ጽህፈት ቤት ኃላፊ ሌተና ኮሎኔል ምስጋናው አያሌው እየተከናወኑ የሚገኙ ስራዎችን በዝርዝር ያቀረቡ ሲሆን ከተያዘው እቅድ ጋር ሲነጻጸር በተለያየ ዘርፍ በርካታ ተግባራት ማሳካታቸውን አብራርተዋል። ዘገባው የዋና መምሪያ የሰራዊት ስነ ልቦና ግንባታ ነው። ስምረት ፓርቲ በትግራይ ክልል አማራጭ የፖለቲካ ፓርቲዎችን አስተሳሰቦች እንዲኖሩ ይሰራል ሲሉ የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል አቶ ጣመ አርድኦም ገለጹ። አቶ ጣመ ለአዲስ ዘመን ጋዜጣ እንደገለጹት የስምረት ዲሞክራሲያዊ ፓርቲ ዋና ዓላማ የህዝብን ነፃነትና የመናገር መብትን ማረጋገጥ እንዲሁም ወጣት የፈለገውን የፖለቲካ ርዕዮተ ዓለም እንዲያራምድ መታቅል ነው። በትግራይ የነበረው የፖለቲካ እንቅስቃሴና ሀሳብን በነጻነት ማራመድ አለመቻል በዋናነት አንድ ፓርቲ ብቻውን እንዲቆጣጠር መደረጉ መሆኑን ጠቅሰዋል ተገልጿል። ይህ በዜጎችና በሚዲያዎች ነጻነት አሉታዊ ጫናው ከፍተኛ ሆኖ ቆይቷል ያሉት አቶ ጣም የህዝብን የመናገር መብት መገደብ በስፋት ሲሰራ እንደነበር ተናግረዋል። የግለሰቦች ነጻነት እንዲከበር እና በክልሉ ብዙ ፓርቲ ኖሮ ሰዎች የፈለጉትን የፖለቲካ ርዕዮተ ዓለም እንዲያራምዱ በርካታ ስራዎችን ለመስራት ታቅዷልም ብለዋል። የክልሉ ፖለቲካዊ ችግር ለመፍታት የፖለቲካ ፓርቲዎች ብዙነት በክልሉ እንዲኖር የሚሰሩ መሆኑን አመላክተው ፓርቲዎች ሀሳባቸውን ይዘው ወደ ህዝቡ እንዲቀርቡ ህዝቡ ከተቀበለው እና ካመነበት እንዲያስተዳደሩ ለሁሉም ፓርቲዎች እኩል እድል እንዲሰጣቸው የሚያደርግ መርህ ይዘን እየተንቀሳቀስን ነው ብለዋል። በክልሉ በመንግስትና በፓርቲ መካከል ያለው ልዩነት በግልጽ እንደሚቀመጥና እንዳይቀላቀል አሰራሮች በመከተል ሁሉም የራሱን ሚና እንዲወጣ የማድረግ ሀሳብ እንዳለም ተናግረዋል። የመንግስት በጀት ለፓርቲዎች እንዳይውልና ፖለቲካ ፓርቲዎች ራሳቸውን ችለው እንዲሰሩ በማድረግ ህዝቡ የሚፈልገውን ፓርቲ እንዲመርጥ እድል የማመቻቸት ስራም እንደሚሰሩ ጠቁመዋል። ወጣቱ ያዋጣኛል ያለው አስተሳሰብ ለመከተልና የሚፈልገውን ፓርቲ ለመምረጥ በግልጽና በአቋም እንዲታገል ከዚህ ቀደም ለውድቀት መንስኤ በሆኑት ጉዳዮች ላይ ራሱን አግልሎ ለመብቱና ለነፃነቱ እንዲታገል አቶ ጣመጥሬ አቅርበዋል። 4 ቀን 2018 ዓ.ም ተምረት ስምረት ባካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ ጥቅምት 17 ቀን 2018 ዓ.ም ተምረት የስንብት ደብዳቤ ተጽፎላቸዋል። ጥቅምት 19 2018 ዓ.ም ከኢንዱስትሪ ቢሮ ኃላፊነት የተሰናበቱት ወይዘሮ አልማዝ ገብረ ጸድቅ ተፈጽሞብኛል ስላሉት ኢ ፍትሃዊ ተግባር ተናግረዋል። የሥራ አስፈጻሚዋ ላንዳ ሪፖርት ለተባለ የዩቲዩብ ሚዲያ ቃላቸውን ሰጥተዋል። በፊት የኮንስትራክሽንና ከተማ ልማት ቢሮ ቀጥሎ የኢንዱስትሪ ቢሮ እየመራው የጊዜያዊ አስተዳደሩ ካቢኔ አባል ሆኝ ቆይቻለሁ። የስራ ማሰናበቻ ደብዳቤው የተጻፈው ጥቅምት 17 ቀን 2018 ዓ.ም ሲሆን እኔ ጋር የደረሰው ጥቅምት 19 2018 ዓ.ም ነው። ከስራ ለመሰናበቴ በግልጽ የተነገረኝ ምክንያት የለም። ጥቅምት 14 ቀን 2018 ዓ.ም በስምረት ፓርቲ መስራች ጉባኤ መሳተፌ ይታወቃል። ይህንን ተከትሎ ያን ቀን ምሽት ከካቢኔ የመገናኛ ፕላትፎርም እንድወጣ ተደረገ። ይህ የተደረገው በስምረት ፓርቲ የምስረታ ጉባኤ በመሳተፌ ምክንያት እንደሆነ ግልጽ ነው። ከአሁኑ በፊት የስምረት ፓርቲ አባል የሆነችው የሲቪል ሰርቪስ ቢሮ ኃላፊ ሰብለ ካሳይ ከኃላፊነት እንድትነሳ ተደርጓል። በጊዜያዊ ያስተዳደሩ ካቢኔ ብቸኛ የስምረት ፓርቲ አባል ሆኜ የቀረሁት እኔ ነበርኩ። ጊዜያዊ ያስተዳደሩ አቃፊና አሳታፊ መሆን እንዳለበት የተቋቋመበት ሰነድ ያመላክታል። የተለያዩ አስተሳሰቦችና አመለካከቶች የሚሸራሸሩበት መሆን ነበረበት። ይሁን እንጂ የስምረት ፓርቲ አባል ተሆኖ የካቢኔ አባል ሆኖ መቀጠል በጣም ከባድ እየሆነ ነው የመጣው። ሰብለም ትሆን እኔ ቀደም ሲል የህወሓት ማዕከላዊ ኮሚቴ አባላት እንደነበርን ይታወቃል። ነገር ግን የተካሄደው ጉባኤ ህገ ወጥ ነው ብለን ተቃውመን ህወሓትን ለቀናል። ከዛ በኋላ ደግሞ በአቋማችን ጸንተን ስምረት ፓርቲን መስርተናል። ስለሆነም ከህወሓት አስተሳሰብ ውጭ የሆነ አቋም ማስተናገድ አለመቻል የቆየ ልምድ ነው። ሰብለ በስምረት ፓርቲ ስብሰባ በመገኘቷ ምክንያት ከስራ እንድትሰናበት ሆኗል። እኔም በኃላፊነት በቆየሁባቸው ጊዜያት ተጽዕኖዎች ነበሩኝ። በሂደትም ከስራ እንደምሰናበት አውቅ ነበር። ሰዓቱ ደረሰና በመጨረሻም ይኸው አድርገውታል። ከኃላፊነት እንድነሳ ከህወሓት ጽፈ ት ቤት በኩል የማያቋርጥ ጫና ይደረግ ነበር። ይህ አይነት አካሄድ ትክክል አይደለም፣ ለሀገርና ህዝብ አይጠቅምም፣ አይበጅም። ትግራይ የሁላችንም ናት። የተለያዩ አስተሳሰቦችና አመለካከቶች የሚሸራሸሩበትና የሚስተናገዱበት መሆን አለበት። የእኔ አስተሳሰብና አመለካከት ብቻ ይደመጥ የሚል አቋም ረዥም ርቀት አያራምድም። ይህ አይነት አካሄድ እጅግ አደገኛና ትግራይን ወደፊት የማያዛልቅ በመሆኑ በጋራ ልናወግዘው፣ ልንታገለው ይገባል። የህወሓት ቡድን የአክሱም ከተማ ነዋሪ ትናንት እሁድ ጥቅምት 23 ቀን 2018 ዓ.ም ከንጋቱ አንድ ሰዓት ሰልፍ በመውጣት በውልቃይ ጠገዴ ከቲት ሁመራ አቅጣጫ የምከፍተው ጦርነት እንድትደግፉ ሲል ማስጠንቀቂያ ደብዳቤ ቢያሰራጭም ሰሚ በማጣቱ ወደ ሀራ መሬት ከገቡት ተቃዋሚዎቹ ላይ ተኩሱ መክፈቱ ተሰማ። አክሱም ከተማ የምዕራብ ግንባር ማዘዣ ማዕከል መሆኑን ተገንዝበው ህዝቡ በነቂስ ወጥቶ ድጋፉን ለትግራይ ታጣቂ ኃይሎች እንዲገልጽ የማድረግ ግዴታ እንደተጣለባቸው የአክሱም ከተማ ህዋ የህወሓት ጽህፈት ቤት ኃላፊ በሆነው ጸጋዬ መስፍን ፊርማ ማስጠንቀቂያ ተሰጥቶት ነበር። ነገር ግን ሰልፍ መውጫው የተባለውና የተጠቀሰው አንድ ሰዓት በማለፉና እስከ ረፋት ድረስ ሰልፍ የሚወጣ በመጥፋቱ ቁጭት ያደረበት የህወሀት ቡድን ሪፖርት ያደረገው ለሞንጆሪኖ ነበር ያሉት የሞርስ ምንጮች፣ ሞንጆሪኖ በንዴት ሀራ መሬት ወዳለው ታጣቂ ላይ ተኩስ እንዲከፍት ባዘዙት መሰረት ተኩስ መክፈቱን አስረድተዋል። ሰልፍ ቢሳካ ኖሮ በዕለተ እሁድ ማምሻ ወደ ወልቃይት መተኮስ ያማረው የህወሀት ቡድን በአንድ በኩል የፕሪቶሪያው ስምምነት ይከበር በማለት ዓለም አቀፉን ማህበረሰብ ይማጸናሉ። በሌላ በኩል ፋኖን ከፊት አስቀድመው ወልቃይት ጠገዴ፣ ሰቲት ሁመራም በእነሱ አጠራር ምዕራብ ትግራይ በጉልበት እንይዛለን ሲሉ መዛታቸው ምን ያህል ጸረ ሰላም አቋም ያለው መሆኑን አመላካች ነው ሲሉ ታዛቢዎች ተችተዋል። ይህ በእንዲህ እንዳለ ጌታቸው ረዳ አርብ ዕለት ስለ ሁመራ ቆይታቸው አነጋጋሪ ቃለመጠየቅ ሰጥተዋል። በቃለመጠይቃቸው እነ ኮሎኔል ደመቀ የሚመሩት አስተዳደር እንዲፈርስ መወሰኑን ተናግረዋል። ምዕራብ ትግራይ በጉልበት አይመለስም በማለትም ገልጸዋል። ከዚህ ባለፈም አሁን ወልቃይትን የሚያስተዳድሩ አመራሮች ትግረኛ ተናጋሪ እንጂ አማርኛ ተናጋሪዎች አይደሉም በማለት የአቶ ጌታቸው ረዳ ኮርነር ከተሰኘ ሚዲያ ጋር በነበራቸው ቆይታ በትግረኛ ሲናገሩ ተሰምቷል። ጌታቸው ዋሽተዋል፣ የሚፈርስ የወልቃይት መዋቅር የለም ሲሉ አቶ ውሸት ደምላው የወልቃይት ዞኑ ዋና አስተዳዳሪ ለጌታቸው ረዳ ምላሽ መስጠታቸው ተሰምቷል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ አድርጎ እያለን ከውጭ ወዳገኘነው መረጃ እንሻገራለን። በታንዛኒያ በተካሄደ ፕሬዚዳንታዊ ምርጫ የወቅቱ ፕሬዚዳንት ሳማይ ሱልሁ ሐሰን 98 ፐርሰንት ድምፅ አግኝተው ማሸነፋቸው የሀገሪቱ ምርጫ ኮሚሽን አሳወቀ። ምርጫውን በርካቶች ይስሙላና ፉክክር አልባ ነው በማለት ተችተውታል። ሁከትና ተቃውሞም ቀስቅሷል። የፕሬዚዳንቷ ቀንደኛ ተቀናቃኝ የሆኑ ሁለት ተቃዋሚዎች በምርጫ ባለመሳተፋቸው ነው አለመረጋገ ጋት የተቀሰቀሰው። አንደኛው ዋነኛ ተቃዋሚ ስታሰሩ ሌላኛው ተቃዋሚ ከምርጫው ታግደው ነው ምርጫ የተደረገው። የሀገሪቱ መንግስት ኢንተርኔት ጠርቅሟል፣ የሰዓት እላፊ አውጇል። ምርጫውን ተከትሎ በተነሳው ሁከት በመቶዎች የሚቆጠሩ ሰዎች ተገድለዋል። የተቃዋሚ ኃይሎች ቢያንስ ሰባት መቶ ሰዎች መግደላቸውን ለሚዲያዎች አመላክተዋል። ፕሬዝዳንት ሳሚያ ሱሉሁ ሐሰን ከ16 ትናንሽ ድምጽ ካላቸው ፓርቲዎች ተወካዮች ጋር ተወዳድረው ምርጫውን 98% ድምጽ አግኝተው ማሸነፋቸው ተነግሯል። ፕሬዚዳንት ጆን ማክፉሊን ህልፈት ህይወት ተከትሎ እንደ ኢሮ የኢትዮጵያን አቆጣጠር ከመጋቢት ሀያ አንድ ጀምሮ ስድስተኛውን የታንዛኒያ ፕሬዚዳንት ሆኖ ሲያገለግሉ የቆዩት ዶክተር ሳሚያ ሱሉሁ የ97 ነጥብ 66 ፐርሰንት መራጮችን ድምጽ በማግኘት በታንዛኒያ ታሪክ የመጀመሪያዋ ሴት ተመራጭ ፕሬዚዳንት መሆናቸው አረጋግጠዋል። በአፍሪካ ግዙፍ ቁጥር ካላቸው ፓርቲዎች መካከል አንዱ የሆነው ቻማቻ ማፒንዱዚ ፓርቲን ወይም ሲሲፒ በመወከል የተወዳደሩት ዶክተር ሳሚያ በመጪዎቹ ቀናት ካቢኔያቸው እንደሚያደራጁ ይጠበቃል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ ሰብስክራይብ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን ደግመን እናመሰግናለን። አሁንም በዚሁ ድጋፋችሁ መቀጠል ና ማገዛችሁን አትርሱ መልእክታችን ነው። በሰሜን እዝ ላይ የተፈጸመውን የክህደት ጥቃት ና የባንዳነት ተግባር መቼ ማነረሳውን በሚል መሪ ቃል በአዲስ አበባ ና በጀማ እንዲሁም ሰራዊት ባለበት ክፍል ታስቦ ውሏል። የዚህ ዜና ዝርዝር ና ሌሎች መረጃዎችን አካቶ ከተከታዩ ዜና ጋር እየወርደ መቀ ይጠብቃችኋል። በኩል በቀጣይ የሞርስ ዜና ጠብቃችኋለሁ። እስከዚያው ድረስ ሰላማችሁ ይብዛ። የኢፌዴሪ ጦር ኃይሎች ጠቅላይ አምባሳደር ሾንፊልድ ማርሻል ብርሃኑ ጁላ የሰሜን እዝዝ ከሰማዕታትን ለመዘከር በተዘጋጀው የመታሰቢያ ስነ ላይ ተገኝተው ባስተላለፉት መልእክት ሰራዊቱ ከየትኛውም አቅጣጫ በየተኛውም ጊዜ በልማታችን በሰላማችንና በብሔራዊ ጥቅማችን ላይ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ መሆኑን ገለጹ። ከሃዲው ህወሀት መከላከያ ሰራዊት ለሀገሩ ክብር የከፈለውን መስዋዕትነት ክዶ ኢሰብአዊ የሆነ መንገድ ክብሩን አዋርዶ ከሰው ልጅ አእምሮ በላይ የሆነ ግፍና ጭካኔ መፈጸሙን አውስተዋል። ይህ ድርጊት አሉ፣ ፊልድ ማርሻል ብርሃኑ ጁላ፣ ይህ ድርጊት መላው ሰራዊቱንና መላው የኢትዮጵያን ህዝብ ያሳዘነ አንገት ያስደፋ ድርጊት በመሆኑ መቼም የትም እንዳይደገም መቼም አነረሳውም በሚል መሪ ቃል ቀኑ በልዩ ሁኔታ መታሰቡን ጠቁመዋል። ፊልድ ማርሻል ብርሃኑ ጁላ ከጥቅምት 24 2013 ዓ ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀን አክብር አታውቅም ነበር ብለዋል። ፊልድ ማርሻል ሰውን በዘረኝነትና በጥላቻ ቀስቀሰውና አነሳስተው ከጠላት ተዋግቶ ነፃ ያወጣቸውን አንበጣ እያባረረ ሰብላቸውን የሚሰበስብላቸውን ህዝቤ ነው ብሎ ደክሞት እያረፈን የመከላከያ ሰራዊት በተኛበት ክህደት መፈጸማቸው በጣም እያማል ብለዋል። ይህ ድርጊት በተፈጸመበት ወቅት የኢትዮጵያ ሰራዊት ተገዶ የህልውና ዘመቻ በጀመረበትና ትግራይ ውስጥ በገባበት ወቅት አብዛኛው የትግራይ ህዝብ ሰራዊቱ እንደተበደለና ና እንደተካደ እያውቅ ስለነበር ከሰራዊቱ ጎን ይቆም እንደነበርም ፊልድ ማርሻል ብርሃኑ ጁላ አስታውሰዋል። ዛሬም ቢሆን ይህ የከሃዲዎች ስብስብ በፕሪቶሪያ ሰላም ስምምነት የተገኘውን አንጻራዊ ሰላም ትናንትና እታገለልሃለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶውን ያስቀረውን የትግራይን ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ብለዋል። አያይዛውም የትግራይ ህዝብ ትናንትና የደረሰበት ግፍና መከራ ዛሬም እንዳይደገም በቃ ሌለና ራሱን ነፃ ሊያወጣ ይገባል ብለዋል። ዕለቱም በሰሜን እዝ ላይ የተፈጸመውን የክህደት ጥቃትና የባንዳነት ተግባር መቼም ማንረሳውን በሚል መሪ ቃል በአዲስ አበባና በጅማ እንዲሁም ሰራዊቱ ባለበት ክፍል ታስቦ ውሏል። ጦርነት እንዲጀመር አልፈልግም ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም አሉ የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀኔራል ሳሞራ የኑስ ጀኔራል ሳሞራ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ በሰጡት አስተያየት ከሮብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ እየሰጠ ነው ተብሎ ተነግሮለታል። የጠቅላይ ሚኒስትሩን የፓርላማ ንግግር ሁሉንም ሰምቻለሁ። በተለይ የባህር በርን በተመለከተ ስለ ኤርትራ እየተናገሩት አንድም የሚወድቅ ሀሳብ የለውም፣ ሲሉ የተናገሩት ጀኔራል ሳሞራ እንደ ሀገር የባህር በር ያስፈልገናል። ድሮም ቢሆን በፖለቲካው አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይምሰል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋው ጉዳይ አይደለም። የጊዜ ጉዳይ ነበር። አሁን ጊዜው ደርሶ ዳግም ተነስቷል። ለአመታት ይህን ጊዜ እጠብቅ ነበር። በምን መልኩ ይነሳል በሚለው ጉዳይ ላይ እርግጠኛ ባልሆንም የአሰ ቤተሰብ ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ብለዋል። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙ ሰዎች የተለየ ሀሳብ እንዳላቸው ያልሸሸጉት ጀኔራል ሳሞራ የሻዕቢያ ሰዎች ሰላማዊና የድርድር መንገዶችን ይመርጣሉ ብለው እንደማያምኑ ገልጸዋል። እኔ አሉ ጀነራል ሳሞራ እኔ ለ17 ዓመት በትግልና ለ27 ዓመት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኤታማዦር ሹም ድረስ በቆየሁባቸው ጊዜያቶች ይሁን አሁን የሻዕቢያን ሰዎች በሚገባ አውቃቸዋለሁ። የሻዕቢያ ሰዎች ቁጭ ብሎ ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሄ ለማድረግ የሚሞክሩ፣ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው ብለዋል። ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ያሉት ራል ሳሙራ ሻዕቢያ አሁንም ያላወቀው አንድ ነገር አለ። አሁን ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን እየተገነዘበ አይመስለኝም ሲሉ ጠቅላይ ሚኒስትሩ በፓርላማ የተናገሩትን ደግመውታል። ጀነራሉ በአዋጊነት ስለተሳተፉበት የያኔው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭት ይናገራሉ። ያኔ የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት አራት 1990 ዓ ም የኤርትራ ወታደሮች በሁለት ኮር በስድስት ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና ታንኮች ታጅበው ባድመንና አካባቢውን በወረሩ ጊዜ ለወረራው በአጸፋ ምላሽ ይሰጥ የሚል ውሳኔ ለማሳለፍ የኢህአዴግ ስራ አስፈጻሚም ሆነ የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበር። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለሁት፣ የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔ ኢትዮጵያ በቂ መከላከያ ስላልነበራት ከተለያዩ ህብረተሰብ የተውጣት ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻቢያን ወታደሮች የያዙትን ቦታ አስለቅቆ እያጠቃ ቡሬ ግንባር ደርሶ አሰብን ለመያዝ ሲሰማራ እነመለስ አስቆሙት። ውሳኔው የመለስ ብቻ አልነበረም። እነስዩም መስፍንም እነ ስብሀት ነጋም ጦሩ ገፍቶ አሰብን እንዲይዝ አይፈልጉም ነበር እናም

የትግራይ ወጣቶችን ጨምሮ ከመላው ኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ እያሉ ስብሐት ነጋ ከኤርትራ ጀነራሎች ጋር ይገናኝ ነበር። እኛ አናውቅም ነበር። በኋላ ነገሩን ስንሰማ በጣም አዘንን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደራዊ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር፣ በማለት ታሪካዊ አጋጣሚውን በቁጭት ገልጸውታል። አሁን ያለው መንግሥት የያኔውን ስህተት ይደግማል ብዬ አልጠብቅም። በአጠቃላይ ጦርነትን እንዲጀመር ይፈልጋል ብዬ አላሰበም። የኔም ፍላጎት ጦርነቱ እንዳይጀመር ነው። ሁሉም ነገር በሰላምና በድርድር እንዲያልቅ እፈልጋለሁ። ነገር ግን ጦርነት ከተጀመረ አሰብን ብቻ ይዞ የሚመለስ ሰራዊት ይኖራል ብዬ አላሰበም። ምክንያቱም የሻእቢያን መንግስት የሚቃወሙ ፓርቲዎች ሙሉ ኤርትራን ከሻቢያ አስተዳደር መዋቅር እንዲነሳ ይፈልጋሉ። ይህን ኢሳያስም ሆነ የሻቢያ ሰዎች የተረዱት አልመሰለኝም በማለት ተናግረዋል። በመጨረሻም ሻቢያ አሁን የኢትዮጵያን መንግስት የመዋጋት አቅም የለውም፣ ከሆነም ጊዜው አልፏል። አሁን ማድረግ ያለበት ብልጽግናን የሚቃወሙ ኃይሎችን አደራጅቶ በትጥቅና በሎጂስቲክ በማገዝ መዋጋት ነው። ይህ ደግሞ አሁን የጀመሩት አይደለም። ቀድሞውኑ የነበረ የሻቢያ ዋነኛ ስትራቴጂ ነው። ጽምዶ ተብሎ ከህዋት ጋር የጀመሩት ነገር አለ። ይህ አዲስ አይደለም። ድሮም የነበረ ነው። አዲስ ከሆነም በግልጽ ማድረግ መጀመራቸው ነው። እኛ ከ1990 እስከ 1992 ከሻቢያ ሰራዊት ጋር ጦርነት እያደረግን እኮ እነ ሰባት ከሻቢያ ጀነራሎች ጋር ይገናኙ ነበር። ጽግና የባህር በር አጀንዳ ማቀንቀኑ ከምን የመነጨ ይመስሎታል? በትክክል አምነውበት ነው ወይንስ ለአንድ ሰሞን አጀንዳ አጀንዳ የማድረግ ፍላጎት ኖሯቸው ነው ተብለው የተጠየቁት ጀነራል ሳሞራ አነጋጋሪ የሆነ ምላሽ ሰጥተዋል። ዶክተር አበይን ድሮም አውቀዋለሁ። ከአሰብ መታጣት ጋር የተለየ ቁጭት ከሚያሳድሩ ወታደራዊ መኮንኖች መካከል አንዱ እንደሆነ እኔ አበይን አሁን አይደለም የማውቀው ኢንሳ ላይ እያለ በስራ ምክንያት እንገናኝ ነበር። ያኔም የባህር በርን በተመለከተ ይናገር ነበር። ያኔ ግን ወደብን በተመለከተ የመንግስት አቋም የውሾን ጉዳይ ያነሳ ውሾ ነው እንደሚባለው አይነት ነበር። ዝም ዝም ተብሎ ተድበስብሶ የሚታለፍ ጉዳይ ነበር። አሁን ግን በተቃራኒው ኢትዮጵያን ወደ ቀይ ባህር መመለስ በይፋ የፌዴራል መንግስቱ አቋም ሆኗል። በዚህም ደስተኛ ነኝ ብለዋል። ያለ ባህር በር እኖሮ ማለት ፍርደ ገምድል ነው ሲሉ የትግራይ ዲሞክራቲክ ፓርቲ ትዴፓ ሊቀመንበር ዶክተር አረጋዊ በርሄ ገለጡ። ከፍተኛ ቁጥር ያለውን የኢትዮጵያ ህዝብ ያለ ባህር በር እኖር ማለት ፍርደ ገምድል ነው ብለዋል። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ዋና ዳይሬክተር አረጋዊ በርሄ ይህንን ፍርደ ገምድል አስተሳሰብ ሰላማዊ በሆነ መልኩ በመነጋገር መፍታት እንደሚያስፈልግ የተናገሩት ዶክተር አረጋዊ ከፋና ፖድካስት ጋር በነበራቸው ቆይታ ነው። ባህር በር ሁሉ የሚጠይቀውና በኢፍታዊ መንገድ ያጣንበት ነው ያሉት ዶክተር አረጋዊ ለፖለቲካ ጥቅምና ስልጣንን ለማስጠበቅ ሲሉ ጥቂት ሰዎች የባህር በሩን አሳልፈው እንደሰጡ ገልጸው በወቅቱ ዓለም በትዝብት ይመለከታቸው እንደነበርም አስታውሰዋል። ስልጣንን ለማስጠበቅ የሻቢያ ድጋፍ ያስፈልገናል የሚለው ሀሳብ አእምሯቸው ተቀርጾ የባህር በሩን እንደ ጉዳይ አላዩትም ያሉት ዶክተር አረጋዊ ለፖለቲካ ጥቅም ሲባል ዓለም የሚደግፈውን ታሪክ የሚመሰክረውንና ህጋዊ አግባብነት ያለውን የህዝብ ጥቅም መስጠት ክህደት እንደሆነም ጠቁመዋል። ኢትዮጵያ ከጥንት አክሱም ስርወ መንግስት ከአዱሌስ ወደብ ጀምሮ ከቀይ ባህር ጋር የተገናኘ የረጅም ጊዜ ታሪክ ያላት ሀገር መሆኗን አመላክተዋል። የኢትዮጵያ የባህር በር ጥያቄ በሰላም በታሪክና በህግ አውድ ታይቶ ሊፈታ የሚችል እንደሆነም ዶክተር አረጋዊ በርሄ ለፋና ፖድካስት ነግረውታል።